እነዚህ ሁሉ እነዚህ ሁሉ ሪሲቶች ይህ ሁሉ መቶ ሺ ሁለት መቶ ሺ ዘጠና ሺ ሰላሳ ሺ ሰባት ሺ ይህ ሁሉ ሪሲት፣ ይህ ሁሉ ከአንቺ ገንዘብ ያለባቸው ሰዎች ናቸው። አስገብተውልሽ፣ እቃቸውን አላስረከብሽም፣ ገንዘባቸውንም አልመለስሽም። አቷ ሺ አቷ ሺ ኤብ ነው እንደዚህ አይዋሽም። እንደዚህ እንዳንቺ አይነት ፈጣጣ ውሸጣ፣ ምን አይነት ውሸት፣ ምነት ቆይን፣ ቆይ፣ ቆይ። ሌላ ቮይስ ደሞ አለኝ ያሰማችኋለሁ። ዶንት ዱ ዊዝ ሚ፣ እንዴ፣ ከኔ ጋር እንደዛ ጨዋታ እንዳትጫወጪ። ወጥተሽ ይቅርሳ ጠይቀሽ የልጆቹን ገዛ መመለስ አለብሽ። ያለዛ የሚከተለውን ይከተልሻል። እነግርሻለሁ ደግሞ አሰላም አለይኩም ወረህመቱላህ ወበረካቱህ። ሳአደን ናሊ ማርኬትን የሙሉ የቤት እቃ ከጠለብኳቸው ሶስት አመት ንታል የዛሬ ሁለት አመት አካባቢ በቃቃሽ አልቆልሻለሁ፣ ስለዚህ የትራንስፖርትና ቀሪ ህሳቡን ካስገባሽ አደርሰልሻለሁ አለ አለች። እኔም ያው በሚዲያ ሰው መልካም መስላት ስለመጣች ጥሩ ለስደተኞች አሳቢ ከዚህ ደግሞ ላቸው ካላቸውበት ሀገር ማለት ነው እንደገና ደግሞ ያንን ካልቻላቸው እና ካልፈለጋቸው ደግሞ ቤተሰቦቻቸው እቃ ገዝተው ማስቀመጥ ወይም ደግሞ ለእናንተ ለልጆቻችሁ እንትን እንትን ማለት ያቁታቸው እና ስለዚህ ለምን ለቤተሰቦቻችሁ አትልኩም? ቤተሰብ እንደውም ማታምን ከሆነ ለምን ገንዘባችሁን አትይዙ? ገንዘባችሁን ይዛችሁ አገራችሁ ራሳችሁ ስትገቡ እንትን ማለት ትችላላችሁ፣ እንትን ማለት ትችላላችሁ መግዛት ትችላላችሁ እና ስለዚህ ለምን ነው ይሄ ነገር የሚፈጠረው? ይሄ ነገር የሚደረገው ለምን ነው? ለምን ከብዙ ሰው አሁን ይሄ ዛሬ አይደለም የተጀመረው። እርግጥ በእሷ ላይ ዛሬ ሊሆን ይችላል፣ አሁን ሊሆን ይችላል የወጣው ይሄ ነገር። ይሄን ደግሞ አላሁ አለም። እሷ ታድርገ አታድርገው የምናውቀው ነገር የለም። ይሄን ለምን ገንዘባችሁን አትይዙም? ገንዘባችሁን የያዙ እባካችሁ። የምንሰማው ወንድ ይበላቸው፣ ነጋዴ ይበልዷቸው ከሌ በላቸው ከሌ በላቸው ከሌ እንደዛ አደረጋቸው። ለምኑ ራሳችሁ ሰርታችሁ ደክማችሁ የምታመጡትን ገንዘብ መያዝ እንዴት ያቅታችኋል? በቃ ትችሉበትም ማለት ነው መያዙ። ገንዘብን ያዙት ያዙት፣ እውነት ይጠቅማችኋል። ሀገራችሁ ብትሄዱ፣ እዚህ ብትቀመጡ፣ ብትታመሙ፣ ሰውን አትለምኑም። የወንድን እጅ አታውም፣ የቤተሰብን እጅ አታውም። ሰርታችሁ ገንዘባችሁን ያዙ። ብዙ ሰው ግን ያን ይሄን ነገር ያስተላልፋል፣ ይናገራሉ። ግን እውነት ነው። ያኔ አንድ ሰው የሚሰማና የሚተገብር የለም። ለምን አትተገብሩት? ለምን ገንዘባችሁን አትያዙ? በአሁኑ ሰዓት እኮ እህት፣ ወንድም፣ አባት፣ እናት፣ ወንድም፣ እንዲነው ባል ሁሉ ቤተሰብ ከአስር አንድ የአላህ የመረቀው ካልሆነ በስተቀር ማንም ቢሆን ዞር ብሎ ያያችሁ ይጎልባችሁ እንትን የሚላችሁ ሰው የለም። የሚያነሳችሁ ሰው የለም። ወደ ላይ ነው ምላችሁ። ማንንም ያነሳችሁ በአሁኑ ሰዓት፣ ለምን ሰርታችሁ ስታገኙ ነው የሚያነሳችሁ። ሰርታችሁ ያስቀመጣችሁት ነው እንዴ እንዴ እንዴ ባሪያ ጎንብሰክ ስራ እንዴ ንጉስ ጉስ ቀጥብል ይሆነ የሚባል ነገር አለ እንዴ ንጉስ ቀጥ ቀጥብላችሁ፣ ታጠቡታላችሁ፣ ታቀሙበታላችሁ፣ ተበሉታላችሁ፣ ተጠጡታላችሁ ለራሳችሁ ቀርቶ ለቤተሰብም እና ስለዚህ ዛሬ ያኔ ምክር ቢጤ ብዬ አይዤ የመጣሁት ይህንን ነው። ለምን ገንዘባቸውን ያዙ። በነገራችን ላይ ገንዘብ አያያዝ እኔ ገንዘብ የሆነ አን እንዲነስ አይበረክትልኝም ገንዘብ እንደዚያ ሄደልኝም ገንዘብ ታስቀመጣችሁት ይቀመጣል። በቃ ፍላጎታችሁን በቃ እንትን በሉት ተውት በቃ የምትፈልጉትን ነገር ብሉ፣ ጠጡ፣ ልበሱ። አትልበሱ፣ አትጠጡ፣ አታድርጉ አይደለም ግን ለቤተሰብም አትርዱም። አይደለም ግን ግማሽ ብትረዱ ግማሹን ማስቀመጥ አለባችሁ። ሩብ ለቤተሰብ ብትልኩ ሩብ ለራሳችሁ በምትፈልጉት ነገር ብታጠፉ ግማሹ ማስቀመጥ አለባችሁ እና ስለዚህ ገንዘባችሁን ያዙ። እንደገና ደግሞ እንዲህ ቆብ ግቡ፣ ቆብ ደግሞ ገንዘብ ሊያስይዛል። ገንዘብ ለመያዝ ሞክሩ እና፣ ይሄ እቃ ገዝተን እንንገራችሁ ልክ ያለው እቃ ግን የላኩት አገር ላይ ተቀምጧል። ቢቀመጥ ምንም ትርጉም የለውም። ይገዛል፣ ይቀመጣል። እኛ ስንሄድ ይቃ ይወድድብናል ምናምን። እንዲ ያለው ባለው ዋጋ ተገዛላችሁ። አሁን ገንዘብ በሪያል ብታስቀምጡ እዛ ገብታችሁ የምትፈልጉትን ያህል ቀን መግዛት ትችላላችሁ ለምን ምንም የሚጨምረው የሚቀንሰውን ነገር የለም ለምን ብሩ አለ እና እሰቡበት